ሰበር ዜና አብርሃምና ሄርሜላ እየተሳሳ። አረ አረ አረ ቀስ እዲህ ቀስ በይ፣ አረ ወይኔ፣ ወይኔ ናዚ። የቡታጅራ ታሪክ እንግዲህ ቤተሰብዬ ዬ እንደ ቀጠለ ነው። ላይክ ሼር እያደረጋችሁ። አረ ወይኔ፣ አረ እዲህ፣ አረ ዞር በይ እንጂ ዞር፣ ወይኔ። አብርሃም እንደ ጻሊ ተሽኮረመመ። ጉራጌ ጉራጌ ክልል ገብቷል። እንግዲህ አብርሃም፣ ውይ ውይ፣ አረ ነገሩን ቤተሰብዬ የውሽማ የውሽማ እንደ ሁሉ ነገር እንትን ይባላል እንደው ሲባል ሰማለሁ እና ቤተሰብዬ በጣም እኮ ተዓምር እኮ ነው። አረቀ ስበል ያዛት ያዛት ያዛት ከምብሯን ሳማርጋ ሳማት መቼስ ከሳም አይቀር እና እና እና ካልዳኔ ሞ ከሳም አይቀር ሳማት። ውይ ረዊን ቤተሰብዬ እንግዲህ ለመጀመሪያ ጊዜ በኢትዮጵያ ምድር ላይ ሚስቱን ጥሎ ከሌላ ሴት ጋር ሲንዘላዘል ወይም ሲያንዘላዝል ያየ ነው። አብርሃም ታደሰ በጣም ገራሚ ገራሚ ሰው። እውነት ሁለት አመት ሙሉ በእኛ ላይ ድራማ ትሰራብናለ። የዛሬው ግን ያበደ ነው። ቤተሰብ ያበደ ነው። አረ ዘወር ቤስኪ፣ ዘወር አዎ፣ አዎ፣ አዲ በጣም ትችያለሽ፣ ትችያለሽ እንጂ ትችያለሽ። ይ እንደው አዩሽሚት፣ አዩሽሚት እንደው ቤተሰብ የስኪ ኮሜንት፣ ላይክ፣ አስተያየት ስጡ በዚህ ቪዲዮ።